ቤተሰቦቼ ቤት የኑሯችሁን መንገድ የሚቀይርላችሁን አንድ ነገር ልንገራችሁ። አንዲት ሴት ለማንም በፍጹም መግለጽ ወይም መናገር የሌለባት ሦስት ነገሮች አሉ። ለቅርብ ጓደኛዋ፣ ለቤተሰቧ፣ እንዲያውም ከሁሉ በላይ ለምትወደው ሰው እንኳ። ምክንያቱም እነዚህን ነገሮች በገለጸችበት ቅስፈት ጥንካሬዋን የሌሎች እጅ ላይ ታስቀምጣለች። በምንኖርበት በዚህ ዘመን ውስጥ ሰዎች ሁሉንም ነገር ለሌሎች ለማካፈል ይቸኩላሉ። ግልጽ መሆን ኃይል ነው ብለው በማመን እያንዳንዱን ሐሳብ እያንዳንዱን ትግል እያንዳንዱን ሚስጠር ለማውራት ይቸኩላሉ። ነገር ግን ጥበብ ሌላ ነገርን ይነግረናል። ኃይል በምትሰጪው ነገር ላይ ሳይሆን በምጠብቂው ነገር ውስጥ ነው። ምን መደበቅ እንዳለባት የምታውቅ ሴት በክብር በልበ ሙሉነትና ከመለኮት በሆነ ጥንካሬ ትመላለሳለች። ዛሬ እነዚህ ሦስት ነገሮች ምን እንደሆኑ ስትሰሟቸው ህይወትን እንደ ቀድሞ አታዩትም። ከእኔ ጋር ቆዩ፣ ምክንያቱም በዚህ መልእክት መጨረሻ ላይ የማይናወጥ ጥበብ ይዛችሁ ትሄዳላችሁ። አንደኛ፣ ህመምሽን ጠብቂ። የአንዲት ሴት ስቃይ የተቀደሰ ነው፣ ምክንያቱም ሊራሩላት በሚፈልጉ ወይም በእሷ ላይ ሊጠቀሙባት በሚፈልጉ ሰዎች ፊት መቅረብ የለበትም። አንዳንድ ቁስሎች በዝምታ ውስጥ እንዲፈወሱ የታሰቡ ናቸው። አንዳንድ ውጊያዎች በጸጥታ ለመዋጋት የታሰቡ ናቸው። ሁለተኛ፣ እቅዶችሽን ጠብቂ። በዚህ ዓለም ውስጥ እድገትን የሚቃወሙ ኃይሎች አሉ። ፈገግ የሚሉልሽ ነገር ግን በድብቅ ውድቀትሽን የሚመኙ ሰዎች አሉ። አንዲት ሴት እቅዶቿን እንደ አፈር ውስጥ ያለ ዘር በግል መጠበቅ አለባት የዓለምን ነፍሳት ለመቋቋም እስኪጠነክር ድረስ በድብቅ መኮትኮት አለባት። ሦስተኛ የፍቅርሽን ጥልቀት ጠብቂ። ፍቅር ውብ ነገር ነው፣ ያለ ጥበብ መዋል ግን የለበትም። የፍቅሯን ሙሉ ጥልቀት የምትሰጥ ሴት ለልብ ስብራት፣ ለመጠቀምና ለጸጸት ራሷን ተጋላጭ ታደርጋለች። ፍቅር ጥልቅ መሆን አለበት፣ ነገር ግን ማስተዋል ያስፈልገዋል። ሁሉም ልብ የአንቺን ልብ ለመያዝ ብቁ አይደለም። ውድ እህቴ ዛሬ ይህንን አስተውዪ። የምትደብቂው ነገር ግላዊነትሽንና ኃይልሽን ይወስናል። ዓለም በእሱ እንዳይገልጽሽ ስቃይሽን ደብቂ። ያለማንም ጣልቃ ገብነት እንዲያድጉ እቅዶችሽን ጠብቂ። የሚገባቸውን ብቻ እንድትሰጪ የፍቅርሽን ጥልቀት ጠብቂ። በጥበብ ተመላለሺ፣ በኃይል ተመላለሺ። ዛሬ የምትጠብቂው ነገር ነገ እንደሚጠብቅሽ አውቀሽ በእውቀት ተመላለሺ። ግልጽነት ብዙውን ጊዜ ከጥንካሬ ጋር ተደርጎ በሚተረጎምበት ዓለም ውስጥ እውነተኛው የኃይል ማንነት በተደበቀው ነገር ላይ እንደሆነ የተረዳሽ ሴት በቀላሉ ሊናወጥ በማይችል ጸጋና በልበ ሙሉነት ትመላለሳለች። ከጥንት ጀምሮ ሚስጥር ተጽዕኖ የማድረግ ኃይል እንዳለው ይነገራል። ሰዎች ስለ አንቺ ባወቁ መጠን ለመረዳት የበለጠ ይፈልጋሉ በፈለጉ መጠን ደግሞ የሚገነዘቡትን ነገር የመቆጣጠር ችሎታ ይኖራቸዋል። በታሪክ ውስጥ በጣም ማራኪ የሆኑ ሰዎች ስለ ራሳቸው ሁሉንም ነገር ያልገለጡበት ምክንያት አላቸው። በጥበብ ይናገራሉ፣ ቃላቶቻቸውም በጥንቃቄ ይመርጣሉ እና ሰዎችን እንዲያስቡ ያደርጋሉ። ይህ ማታለል አይደለም፣ ብልህነት ነው። የሚስጥርን ኃይል የምትረዳ ሴት ለሁሉም ሰው ራሷን ማስረዳት እንደሚያስፈልጋት አይሰማትም። ድክመቶቿን አትገልጥም፣ ጥንካሬዎቿንም አታሳይም። ተግባሮቿ ከቃላቶቿ በላይ እንዲናገሩ ትፈቅዳለች። በምታደርጋቸው እንቅስቃሴዎች ሁሉ ውስጥ ዋጋዋን ወይም ክብሯን እወቁልኝ በማለት አትናገርም፣ ራሷ በተግባሯ ታንጸባርቀዋለች። ጥበብ የጎደላቸው ሰዎች ያለማቋረጥ ለሌሎች ምስጢሮቻቸውን በማካፈል ማረጋገጫ ይፈልጋሉ። ሐሳቦቻቸውን፣ እቅዶቻቸውን፣ ስሜቶቻቸውን ለማዳመጥ ፈቃደኛ ለሆኑ ሰዎች ሁሉ ይገልጻሉ። ነገር ግን ያልተረዱት ነገር በተናገሩ ቁጥር የበለጠ ተጋላጭ መሆናቸውን ነው። አንዴ የተነገሩ ቃላት ሊመለሱ አይችሉም። አንዴ የተጋሩ ምስጢሮች ሊመለሱ አይችሉም። አንዴ የተሰበረ እምነት በቀላሉ ሊመለስ አይቻለውም። ጥበበኛ ሴት ምላሷን ትጠብቃለች፣ ምክንያቱም የሚያዳምጣት ሁሉ መልካም እንደማይመኝላት ታውቃለች። የሚስጥር ኃይል ሚስጥር ለመጠበቅ ብቻ አይደለም፣ ጥበቃም ጭምር ነው። አንዲት ሴት ሰላሟን፣ ምኞቷንና መንፈሷን ሊያደክሟት ወደኋላ ሊጎትቷት ከሚፈልጉ ሰዎች መጠበቅ አለባት። ሰዎች ሙሉ በሙሉ ሊረዱት ወደማይችሉት ነገር ይሳባሉ። በቀላሉ ሊያገኙት የሚችሉትን ነገር አያከብሩትም። ታላላቅ ውድ ሀብቶች የሚደበቁት በጥልቅ ከመሬት በታች የሚቀበሩት፣ በብረት ሳጥኖች ውስጥ የሚቆለፉት፣ ወይም በከፍተኛ ጥንቃቄ የሚጠበቁት ለምንድን ነው? ውድ የሆነ ነገር በፍጹም መታየት ስለሌለበት ነው። አንዲት ሴት እራሷን እንደዚህ ያለ ውድ ሀብት አድርጋ ማየት አለባት። ሀሳቦቿ፣ ህልሞቿ ትግሎቿና ጥንካሬዎቿ ለሁሉ ሰው የሚገለጡ ሳይሆኑ ብቁ ናቸው ብላ ለምታምናቸውና ለሚያከብሯት ጥቂት ለሆኑ ሰዎች የምታካፍላቸው ናቸው። አንዲት ሴት ሁልጊዜ ለምን ግላዊ መሆን አለባት? የመጀመሪያው ነገር ሰዎች እሷን እንዳወቋት በሚያስቡበት ጊዜ የተጽዕኖ አቅሟን ታጣለች። ነገር ግን ሁልጊዜ ምላሽ የማትሰጥ ከሆነ ከመመለስ ይልቅ ዝም የምትል ከሆነ ወይም ከማብራራት ይልቅ ፈገግ ካለች፣ ሰዎች ምን እንዳሰበች መገመት ይኖርባቸዋል። ይህ እርግጠኛ ዓለም ሆን ለእሷ ጥቅም ይሰጣታል። ይህ ስለ ተንኮል አይደለም፣ ስለ ጥበብ ነው። ዓለም ሁልጊዜ ደግ እንዳልሆነና ሁሉም ሰው ወደ አእምሮዋና ወደ ልቧ ጥልቀት መድረስ እንደማይገባው መረዳት አለባት። ዓለም ሁልጊዜ ደግ እንዳልሆነና ሁሉም ሰው ወደ አምሯና ወደ ልቧ ጥልቀት መድረስ እንደማይገባው መረዳት ነው። የእርሷን ህልውና በሚቀርጹ ስሜቶች፣ ህልሞችና ልምዶች የተሞላ ሰፊና የተቀደሰ ቦታ ነው። በግዴለሽነት በማንም ሰው እጅ ውስጥ የሚቀመጥ ነገር አይደለም። በልቧ ውስጥ እንደ ተቀደሰ ቤተ መቅደስ የሚጠበቁ በግል ሊቆዩ የሚገባቸው ክፍሎች አሉ። ምክንያቱም የሚገቡት ነገሮች ሁሉ በበጎ ሐሳብ አይሰሩምና። ግልጽነት የጥንካሬ ምልክት ይመስላል። ዓለም ብዙውን ጊዜ ሴቶች ክፍት እንዲሆኑ ጥልቅ ስሜታቸውን በነጻነት እንዲያካፍሉ ለሴቶች ትነግራቸዋለች። ጥበብ ግን የሚያስተምረው ከዚህ በተለየ መንገድ ነው። ጥንካሬ አንድ ሰው ምን ያህል ግልጽ እንደሚሆን ሳይሆን፣ በጣም ረቂቅ የሆኑትን የነፍስ ክፍሎቹን ስለመጠበቅ ነው። ሁሉም ሰው የሴትን ህመም መመርመር አይገባውም ምክንያቱም ሁሉም ሰው በጥንቃቄ ህመሟን መያዝ አይችልምና ለመፈወስ ሳይሆን ለመፍረድ፣ ለማማት ወይም ያንን ህመሟን ጊዜው ሲደርስ በእሷ ላይ ሊጠቀሙበት የሚፈልጉም አሉ። ጠቢብ ሴት አንዳንድ ህመሞች በእግዚአብሔር ፊት እንጂ በሰዎች ፊት የሚቀርቡ እንዳልሆኑ ታውቃለች። አንዳንድ ትግሎች በዝምታ የምትታገሏቸው እንጂ በዓለም ፊት ለአስተያየት የሚቀርቡ አይደሉም። በጣም ጥልቅ የሆኑ ቁስሎች በግልጽ የሚጋሩ ከሆነ በሚታመኑ ሰዎች እንደገና ሊቆስሉ ይችላሉ። ይህን መከልከል ድብቅነት አይደለም፣ ጥበብ ነው። ይህንን የተረዳች ሴት ልቧ የህዝብ መጽሐፍ ሳይሆን የተቀደሰ ጥቅልል መጽሐፍ መሆኑን አውቃ በጸጥታ ትጓዛለች። ህልሞችም ጥቃቅን ናቸው። በልብ አፈር ውስጥ እንደተተከሉ ትናንሽ ዘሮች ናቸው። በጣም ካጋለጣችኋቸው የማደግ ዕድል ከማግኘታቸው በፊት ሊረገጡ ይችላሉ። ብዙ ህልሞች በጨቅላነታቸው ከተሳሳቱ ሰዎች ጋር ስለተጋሩ ብቻ ሞተዋል። አንዳንድ ሰዎች የተጨነቁላችሁ ይመስላሉ፣ ነገር ግን እውነተኞች አይደሉም። ግቦቻችሁን ስትነግሯቸው ፈገግ ሊሉ ይችላሉ፣ ነገር ግን በውስጣቸው እንዲሳካላችሁ አይፈልጉም። አንዲት ሴት ራዕይዋን ከማን ጋር ማካፈል እንዳለባት በጥንቃቄ ማወቅ አለባት። የሚያዳምጥ ጆሮ ሁሉ ጓደኛ አይደለም። እያንዳንዱ ፈገግታ ከልብ አይደለም። በእውነት የሚደግፏት በቃላት ሳይሆን በተግባር ያሳያሉ። ፍቅር ሌላ የልብ ክፍል ነው፣ ይህም ጥበቃ ሊደረግለት ይገባል። የፍቅሯን ሙሉ ጥልቀት በቀላሉ የምትሰጥ ሴት ራሷን ባዶ ሆኖ ልታገኘው ትችላለች። ፍቅር ስጦታ ነው እና ስጦታዎች እንክብካቤን በማያደርጉ ሰዎች እግር ስር መጣል የለባቸውም። እውነተኛ ፍቅር በጊዜ ሂደት ይፈተናል በተግባር ውስጥ ይረጋግጣል፣ በጥበብ ደግሞ ይበረታል። አንዲት ሴት ራሷን እርግጠኛ ላልሆነችለት ሰው መግለጽ የለባትም። ይጨዋት አይደለም፣ ራስን ማክበር ነው። በጥልቅ መወደድ ውብ ነገር ነው። በጥበብ መወደድ ግን ብርቱ ነው። መተማመን ቆንጆ ነገር ነው። ነገር ግን አንዲት ሴት ልትሰጥ ከምትችላቸው በጣም አደገኛ ስጦታዎች አንዱ ነው። ብዙ ጊዜ እምነት ልታገኙት የሚገባ እንጂ በነፃ መሰጠት የለበትም ይባላል። ግን ምን ያህል ጊዜ ነው እምነታችንን ለራሳቸው ብቁ ባልሆኑ ሰዎች ላይ የምናደርገው? ዓለም ግልጽነትን እንደ በጎነት ያስተምራል፣ ጥበብ ግን ማስተዋልን ታስተምራለች። በቀላሉ የምታምን ሴት የሕይወቷን በሮች ለክህደት፣ ለተስፋ መቁረጥና ለልብ ስብራት ትከፍታለች። እምነት በነፋስ ውስጥ እንደ ዘር የሚበተን ሳይሆን በጥንቃቄ በተረጋገጠ ጸባይ አፈር ውስጥ የሚተከል እንደሆነ መማር አለባት። ፈገግ የሚልላት ሁሉ ጓደኛዋ አይደለም። የሚያዳምጣት ሁሉ በንጹሕ ልብ አይደለም። አንዳንድ ሰዎች ወደ ሕይወቷ የሚመጡት የሚፈልጉትን ለመውሰድ፣ ድክመቶቿን ለማጥናት፣ አንድ ቀን በእሷ ላይ ሊጠቀሙባት የሚችሉትን መረጃ ለመሰብሰብ ብቻ ነው። አንዲት ሴት እምነት የሚለካው በጊዜ ሳይሆን በወጥነት መሆኑን መረዳት አለባት። አንድ ሰው ለዓመታት ስለኖረ ብቻ ሚስጥሯን ማወቅ ይገባዋል ማለት አይደለም። አንድ ሰው አፈቅራት አለሁ ስላለ የልቧ ጠባቂ ይሆናል ማለት አይደለም። አንድን ሰው በሚናገረው ነገር ማመን አይቻልም፣ በሚያደርገው ነገር መተማመን መፈጠር አለበት። አንዲት ሴት ሁሉንም ነገር ለሁሉም ሰው ለማካፈል ጫና ሊሰማት አይገባም። የታሪኳ ክፍሎች የህመሟ ክፍሎችና የእቅዶቿ ክፍሎች በሚስጥር መቀመጥ አለባቸው። ዓለም ማወቅ አያስፈልገውም። ሴቶች ማስታወስ ያለባቸው ሁለተኛው አስፈላጊ እውነት እንሆ የግል ሐሳቦቿን ህልሟን፣ ወይም ችግሮቿን ለአንድ ሰው ከማካፈሏ በፊት ራሷን አንድ ጥያቄ መጠየቅ አለባት። ይህን ሰው በእውነት ልተማመንበት ትችላለው ወይስ እኔ ሁል ጊዜ የማድርገው ስለሆነ ብቸኝነት ስለሚሰማኝ ወይም ማድረግ እንዳለብኝ ስለሚሰማኝ ነው የማካፍለው፣ ብላ። ብዙ ጊዜ አንዲት ሴት አንድን ሰው የምታምነው ራሱን ብቁ እንደሆነ ስላረጋገጠ ሳይሆን አይሆንም በማለቷ ጥሩ ስሜት ስላልተሰማት ነው። ባለማጋራቷ የጥፋተኝነት ስሜት ይሰማታል። ነገር ግን የግል ሕይወትን ለራስ ብቻ ማቆየት ራስ ወዳድነት አይደለም፣ ራስን ለመጠበቅ ብልህ መንገድ ነው። በፍጥነት መታመንም ማደጋ አለው። በስሜታዊ የተጋላጭነት ጊዜያት አንዲት ሴት በምትጎዳበት ጊዜ ብዙ ጊዜ ሚስጥሯን የሚካፈላትን ሸክሟን የሚያቃልልላትን ሰው ትፈልጋለች። በምትጎጅበት ጊዜ በትክክል ማሰብ ከባድ ነው። የአንድን ሰው እውነተኛ ዓላማ ላታይ ትችያለሽ። አንዲት ሴት ከመናገሯ በፊት ቆም ማለት አለባት፣ ሚስጥሯን ከመግለጿ በፊት መጸለይና በአንድ ሰው ከመታመኗ በፊት ማስተዋል አለባት። አንድ ሰው በትናንሽ ነገሮች ሊታመን የማይችል ከሆነ በትላልቅ ነገሮች አትመኑት። ለሌሎች ታማኝ ካልሆኑ ለእናንተም ታማኝ ሊሆን አይችሉም። አንድን ሰው ብትወጂውም በጭፍን ማመን የለብሽም። እውነተኛ ፍቅር ሚስጥርሽን ሁሉ ለአንድ ሰው መንገር አይደለም፣ የሌላውን ደህንነት የመጠበቅ ሂደት ነው። አንዲት ሴት የምታምነው ሰው ልቧን በግዴለሽነት ሳይሆን በጥንቃቄ እንደሚይዝ እርግጠኛ መሆን አለባት። እውነተኛ እምነት የሚገነባው በፈተና ወቅቶች ነው። የመተማመንን ወሰን የምታውቅ ሴት ዋጋዋን ታውቃለች። መተማመን መብት ሳይሆን ልዩ መብት መሆኑን ተረድታለች እና ብቁ መሆናቸውን ያረጋገጡትን ብቻ ከልቧ ግድግዳዎች ውስጥ ቦታን ትሰጣለች። ቃላት ኃይል ናቸው። ሊገነቡ ወይም ሊያፈርሱ፣ ሊፈውሱ ወይም ሊያቆስሉ፣ በሮችን መክፈት ወይም ለዘላለም መዝጋት ይችላሉ። የቃላቷን ክብደት የተረዳች ሴት የምታስበው ወይም የሚሰማት ነገር ሁሉ ጮክ ብሎ መነገር እንደሌለበት ታውቃለች። ዓለም ብዙ ጊዜ እውነቷን እንድትናገር በአእምሯ ያለውን ማንኛውንም ነገር ያለ ገደብ እንድትናገር ይነግራታል። ጥበብ ግን አንዳንድ ጊዜ ዝምታ ከንግግር የበለጠ ኃይል እንዳለው ያስተምራታል። አንዴ ከተነገሩ በኋላ የማይመለሱ ነገሮች አሉ። አንድ ጊዜ ከተነገሩ ግንኙነቶችን፣ መልካም ስምን እና እጣ ፋንታ ሊለውጡ የሚችሉ ቃላቶች አሉ። ጠቢብ ሴት እያንዳንዱ ሀሳብ ድምፅ እንደማያስፈልገው ትረዳለች። እያንዳንዱ እውነትም ከዓለም ጋር መጋራት እንደሌለበት ታውቃለች። አንዲት ሴት ከምትሰራቸው ታላላቅ ስህተቶች አንዱ በስሜት ግለት ውስጥ ሆና መናገር ነው። ቁጣ፣ ብስጭትና ደስታ በኋላ የምትጸጸትበትን ነገር እንድትናገር ያደርጋታል። በችኮላ በተነገሩ ቃላት ምክንያት ስንት ግንኙነቶች ተጎድተዋል? ምን ያህል እድሎች ጠፍተዋል? ምክንያቱም አንድ ነገር በድብቅ መቀመጥ ነበረበትና። ምላሷን የምትቆጣጠር ሴት የወደፊት እጣዋን ትቆጣጠራለች። ዝምታን ለመሙላት ብቻ አትናገርም። እቅዷን፣ እምነቷን ላላገኙ ሰዎች አታካፍልም። ስሜቷ ንግግሯን እንዲመራ አትፈቅድም። ይልቁንም ቆም ብላ ቃላቶቿን በጥንቃቄ ትመርጣለች። አንዲት ሴት ፈጽሞ መናገር የሌለባት ነገሮችም አሉ። እውነት ስላልሆኑ ሳይሆን ስለማይጠቅሟት። ስለ ራሷ መጥፎ ነገር መናገር የለባትም ምክንያቱም ቃሏ የእርሷን እውነታ ይቀርጻል። እሷ በቂ እንዳልሆነች፣ ቆንጆ እንዳልሆነች፣ ጠንካራ እንዳልሆነች ለራሷ ደጋግማ ከተናገረች እነዚያ ቃላት በአእምሮ ስር ሰደው እውነት ይሆናሉ። ስለ ሌሎች የምትናገረው ነገር ስለ እሷ ብዙ ስለሚናገር በግዴለሽነት በሌሎች ላይ መናገር የለባትም። ሐሜትና አሉታዊነት በአሁኑ ጊዜ ምንም ጉዳት እንደሌለው ሊሰማችሁ ይችላል፣ ነገር ግን ሁል ጊዜ በተናጋሪው ባህሪ ላይ እድፍ ይተዋል። የጥበብ ሴት ትንፋሿን በከንቱ ቃላት አታባክንም። አንዲት ሴት ብዙ ስትናገር ሰዎች በእሷ ላይ ሊጠቀሙባት የሚችሉትን መሣሪያ ትሰጣለች። አብዝታ ራሷን ስትገልጽ ለጥርጣሬ፣ ለጣልቃ ገብነትና ለማያስፈልግ አስተያየት በሯን ትከፍታለች። ቃሏን እንዴት መጠበቅ እንዳለባት የምታውቅ ሴት ሰላሟን ትጠብቃለች። በዝምታ ውስጥ ጥንካሬ አለ፣ በመገደብ ውስጥ ጥበብ አለ። ንግግሯን የተካነች ሴት በቀላሉ ሊናወጥ በማይችል ምስጢራዊና ክብር በተሞላ አየር ትጓዛለች። ዓለም የሚያዳምጠው በዓላማ የሚናገሩትን እንጂ ሳያስቡ የሚናገሩትን አይደለም። ብልህ ሴት ዝም ብል አትናገርም። በዓላማ በግልጽነትና ቃላቷ የጥንካሬዋ ነጸብራቅ እንደሆነ በመረዳት ትናገራለች። ዝምታ ብዙውን ጊዜ በተሳሳተ መንገድ ብዙዎች ይገነዘቡታል። አንዲት ሴት ምላሽ ላለመስጠት፣ ላለመጨቃጨቅ ወይም ራሷን ላለመግለጽ የመረጠች ሴት ከሆነ ብዙዎች እንደ ድክመት አድርገው ይመለከቱታል። እውነቱ ግን ዝምታ አንዲት ሴት ሊኖራት ከሚችለው ታላቅ ጥንካሬዎች አንዱ ነው። ፈጣን ምላሽ የማያቋርጥ ማጋራትን በሚፈልግ ዓለም ውስጥ ዝም ማለት መቻል የዲሲፕሊን የመተማመንና የጥበብ ምልክት ነው። የዝምታ ጥበብን የተካነች ሴት ዓለም በየአቅጣጫው እንዲጎትታት አትፈቅድም። ትርጉም በሌላቸው ክርክሮች ላይ ጉልበቷን አታባክንም ወይም መቼና እንዴት ምላሽ መስጠት እንዳለባት ሌሎች እንዲወስኑ አትፈቅድም። ዝምታ በጥበብ ጥቅም ላይ ሲውል ከአንድ ሺህ ቃላት የበለጠ ኃይል እንዳለው ታውቃለች። በሕይወት ውስጥ ዝምታ ከሁሉ የተሻለው መልስ የሚሆንባቸው ጊዜያት አሉ። አንድ ሰው በንዴት ሲናገር ዝምታ በእሳቱ ላይ ነዳጅ ለመጨመር ፈቃደኛ አይሆንም። ሰዎች ወሬ ሲያናፍሱ ዝምታ ማረጋገጫ ይከለክላቸዋል። ቁጣ ሲገጥመው ዝምታ የጠላትን እርካታ ይነጥቃል። ይህንን የተረዳች ሴት ራሷን አስቀድማ ለወሰነችው ራሷን ማስረዳት አያስፈልጋትም። ለመረዳት የማይፈልጉትን ሰዎች እንዲረዱት አትለምንም። እሷን በማያገለግሉ ጦርነቶች ውስጥ አትሳተፍም። ይልቁንም መቼ መናገር እንዳለባትና መቼ ዝም ማለት እንዳለባት ታውቃለች። ዝምታም ሴትን ይጠብቃል። የምታውቀውን ሁሉ፣ የሚሰማትን ሁሉ፣ ወይም ያቀደችውን ሁሉ የማትገልጽ የራሷን ሕይወት ትቆጣጠራለች። ዓለም ቃላትን የማጣመምና የጋራ ሐሳቦችን ወደ ተጋላጭነት የመቀየር መንገድ አላት። ለእያንዳንዱ እንቅስቃሴዋ፣ ለእያንዳንዱ ትግሏ ወይም ለእያንዳንዱ ስኬቷ ለዓለም ማብራሪያ የላትም። አንዳንድ ነገሮች ያለማንም ጣልቃ ገብነት ማደግ በሚችሉበት የልቧ ጸጥታ ቦታዎች ላይ ቢቀመጡ ይሻላል። በትዝብት ዝምታ ውስጥ ኃይል አለ። ከምትናገረው በላይ የምታዳምጥ ሴት ሌሎች የሚናፍቁትን ትማራለች። ሰዎችን ስትመለከት እውነተኛ ማንነታቸውን ነው። ዝምታ በስሜታዊነት ከመወሰን ይልቅ ለማሰላሰል፣ ለመረዳትና ጥበብ ያለበት ውሳኔ ለማድረግ ጊዜ ይሰጣታል። ሌሎች ምላሽ ለመስጠት ሲጣደፉ እሷ ትጠብቃለች፣ ትመለከታለች እና በዓላማ ትንቀሳቀሳለች። ይህ ክፍል የሴቷ ትልቁ ጥንካሬ ከዝምታዋ በማስተዋልና በመጠበቅ ላይ እንዳለ ያስተምራል። ማንኛውም ሐሳብ እቅድ ወይም ህመም ከዓለም ጋር መካፈል እንደሌለበት ያብራራል። ምክንያቱም ከመጠን በላይ መጋለጥ ጣልቃ ገብነትን ፍርድንና ሰላም ማጣትን ይጋብዛል። ብልሴት መቼ እንደምትናገርና መቼ ዝም እንደምትል ትገነዘባለች። ለእያንዳንዱ ስድብ ምላሽ አሰጥም ወይም በእያንዳንዱ ጦርነት ውስጥ አትሳተፍም። ሰላሟ፣ ህልሟና ፈውሷ የተቀደሰና የተጠበቀ ነው እንጂ ለህዝብ ፍጆታ ወይም ማረጋገጫ አይደለም። በዝምታ በመንቀሳቀስ ህይወቷን ትቆጣጠራለች፣ ጉልበቷን ከአሉታዊነት ትጠብቃለች እና ተግባሯ ከቃላት በላይ እንዲናገር ትፈቅዳለች። ከደካማነት የራቀ ዝምታ ተግሳስን ጥንካሬንና በራስ መተማመንን ያንጸባርቃል። እውነተኛ ጥንካሬ በጣም በጩኃ አይደለም፣ በጣም አስፈላጊ በሆነው ነገር ብልህ መሆንና መጠንቀቅ ነው ለልብሽ ለህልሞችሽና ለውስጥሽ ሰላምሽ ይህም ማለት በጸጥታ በራስ መተማመን ጥበብ የተሞላበት ምርጫ ማድረግና ለራስ ክብር በመስጠት ራስን መሸከም ማለት ነው።